ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጣና ቴሌቪዥን ቤተሰቦች፣ እንደምንዋላችሁ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የመስከረም 6 ቀን 2018 ዓ ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ አክብሮታዊ ግብዣችንን አስቀድመን እያቀረብን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። የብል የብልጽግናውን አገዛዝ ከሰልፍ እስከ ሰይፍ እንዲሁም እስከ ሰደፍ ታግሎ አይበገሬነቱን ያሳየው የአማራ ፋኖ ዛሬም እንደተለመደው አሸናፊነቱን ያሳየበትን ታላቅ ድል ተቀዳጅቷል። ለብል ለብልጽግናው ሊቀመንበር የተጠራውን የመወድስ ሰልፍ ፋኖ በክንዱ አስቀርቶታል፣ በትኖታልም። በየትኛው ቀጠና የሚለውን ዜናችን በቀዳሚነት የሚያስደምጣችሁ የፋኖ መሪውን የድምፅ ማስረጃ በመያዝ ነው። ለታላቁ ድል ጠብቆን ሲል ታላቁ አርበኛ መልእክት አስተላልፏል። አማራን ለታላቁ ድል ተብሎ እንዳይደርስ እንቅፋ ሰዓት ሆነው ያስቸገሩ ሰንኮፎችን በሚገባቸው ቋንቋ እያናገረ የእርምት እርምጃ እየወሰደ መሆኑን የተናገሩ ታማኙና ታላቁ አርበኛ የፋኖ አንድነት በቅርቡ እውን ሲሆን ድላችንም ያን የሆኑ አካል ብለዋል። ይህን መልእክት የተናገረው የትኛው አርበኛ ነው የሚለውን ከዜናችን እሰሙታላችሁ። የአማራ ሕዝብ ለልጆቹ ያለውን ድጋፍ አጠናክሮ ቀጥሏል። በዚህ ብቃታችሁና ጽናታችሁ ላይ እውነተኛ አንድነትን መስርታችሁ ብትመጡ ደግሞ እንኳን ገንዘባችንን ነፍሳችንም ልንሰጣችሁ ዝግጁዎች ነን ሲል የአማራ ሕዝብ ብቸኛ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 ለብልጽግናው ሊቀመንበር መወድስ የተጠራው ሰልፍ ተበተነም። የአማራን ሕዝብ ዘላቂ ቀውስ ውስጥ ለመክተት ጦር ያዘመተው የብልጽግናው አገዛዝ በክልሉ ሁሉም ከተሞች ለብልጽግናው ሊቀመንበር መወድስ የሚገልጽ የድጋፍ ሰልፍ እንዲካሄድ ትዕዛዝ ካወረደ ቀናት ተቆጥረዋል። ካድሬውና የጸጥታ መዋቅሩም የመወድስ ሰልፉ በድምቀት እንዲካሄድ ከፍተኛ መመሪያና ዝግጅት ወስደው ነበር። የብልጽግናው አገዛዝ ከፍተኛ ዝግጅት አድርጎ የጠራው የመወድስ ሰልፍ በአፋድ ሸዋ ጠቅላይ ግዛት እዝ ተደናቅፎ ተበትኗል። ደብረ ሲና ከተማ እና ሸዋሮቢት ከተማ ላይ በብልጽግናው ሰራዊት ከፍተኛ ጀባታ አግዞ የተጠራው ሰልፍ ያከሸፈው የአፋር ሸዋ ጠቅላይ ግዛት ህዝብ አባት ጦር ሰራዊት መሆኑን የዙ ሚዲያ እና ኮሚኒኬሽን ክፍል ኃላፊ አርበኛ ዱና አበበ ተናግሯል። የብልጽግናው አገዛዝ የሚያዘጋጃቸውን የአደባባይ ሰልፎች እና የአዳራሽ ስብሰባዎችን በተከታታይ በማደናቀፍ የአገዛዙን አቅም እያዳከመ ያለው የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ ባለፈው አመትም የብልጽግናው ሊቀመንበር ባለ ሲመት አስመልክቶ የተጠራውን የድጋፍ ሰልፍ በማክሸፍ ሰ ልፉን በሰልፍ መክተን ነበር ሲል አርበኛ ዶና አበባ አስታውሷል። አርበኛ ዶና የዛሬውን የሸዋ ጠቅላይ ግዛት እዝ ተጋድሎና የብልጽግናውን አገዛዝ ለሰልፉ አድርጎት የነበረውን ሰፊ ዝግጅት አስመልክቶ ከጣና ቴሌቪዥን ጋር ያደረገውን ቆይታ ተከታትለን እንመለስ። የሸዋ ጠቅላይ ግዛት እዝ በሸዋ ሁሉም አውራጃዎች ማለት ጠንካራ ጦሮና ክፍለ ጦሮችን እንዲሁም ደጀን የሆነ የአባት አርበኛ ፋኖ ጦር አደራጅቶ የሚንቀሳቀስ ሰፊ ማህበረሰባዊ መሰረት ያለው እንዲሁም ከህዝብ ጋር ተዋህዶ የሚታገል ህዝባዊ ትግል የሚያደርግ ጠንካራ እዝ ነው። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ በአደራጃቸው አባት አርበኞች ጦር እነዚህ አባት አርበኞች ጦር ተወርዋሪ ሌላ የበክሎ ጦር ደረጃ ማለት ነው። ተወርዋሪ ሀይል አላቸው። በየቀጠና ያደራጁት ሸዋ ሮቢት እና ደብረሲና ያለውን ሰልፍ የበተኑት እነዚሁ የአባት አርበኞች ፋኖ ጦር ተወርዋሪዎች ናቸው። ሸዋሮቢት አሁን እኔ እናንተ በምናወራበት ሰዓትም ውጊያ ነው ያለው፣ ዙሪያውን በከተሞችን ማለት ነው። ለዛሬው ሰልፍ ሰፊ ዝግጅት ሲደረግበት ነው የነበረው ያላቸውን ዙ ሀያ ሶስትን ሞርተር እና ሌሎች መሳሪያዎችን ሁሉ ደርድረው ነው ሰልፍ ያደረጉት ለን በዚህ በሸዋ ቀጠና ማለት ነው የሰልፉን ድግስ በከፍተኛ ድምቀት መንግስትን ለማጀብ እንዲሁ ወደ ቀይ ባህር እንዘምታለን የሚል ሰፋፊ መፈክሮች ያሏቸው ነበሩ። በዙ ሀያ ሶስት እና በትልልቅ መሳሪያዎች ያጀቡት ሰልፍ ደብረሲና ላይ ሙሉ ለሙሉ አልተሳካም። ሸዋ ሮቢት ላይ ዙ ሀያ ሶስትን ጨምሮ ከተማውን በሰፊው አስፍቶ ነው አጥሮ ያደረው። ይህንን ሰልፍ ለማሳካት ያላደረጉት ጥረት የለም። ነገር ግን በትንሽ እንቅስቃሴዎችን ቢያደርጉም በሰልፉ ይዘት ትጠበቃላቸው ምንም አይነት ተኩስ ቢመጣም እንዳትበተኑ የሚል አቅጣጫ ተሰጥቷቸው ስለነበረ ተኩስ እስኪጀመር ድረስ ጥቂት ሰልፎችን ማድረግ ችለዋል። ከዛ በኋላ ግን ሙሉ ለሙሉ ሰልፉ ሸዋሮቢትም ተበትኗል ማለት ነው። አሁን እኔ እናንተ በምናወራበት ሰዓት ላይ ደብረ ሲና ግን ሙሉ ለሙሉ ሳይሳካ ቀርቷል። ይህንን ጀብድ በሸዋ ተፈጽሟል። ሌሎች አካባቢዎች ላይም ደግሞ ጠንካራ የሆነ ዙሪያው ከተማውንም አጥረው በሰፊው አጥረው እያስጠበቁ በመሆኑ አንዳንድ ቦታዎች ላይ የተሳካላቸው ቢሆንም ሙሉ ለሙሉ በሚባል ደረጃ ግን ሰልፉን የማስተጓጎድ ስራ ተሰርቷል። ይህንን ያደረጉት እንግዲህ በሴፍትኔት እንደ እናንተም በመረጃቸው እንደደረሳችሁበት አቅመ ደካማውን ይሄው ከመንግስት ጋር ያለው ካድሬው ፊት ለፊት እየቤቱ እየሄደ በቅጣት በማስፈራራት ደግሞ ደሞዝተኛውንም በደሞዙ በማስፈራራት ነው ወደ አደባባይ እያስወጣቸው እንጂ የአማራ ህዝብ ከስርዓቱ ጋር ያለበት ቁልፊያ በትናንት ጣሊያንም ሲያደርገው የነበረው ነው። በነገር ለፋሽስት ጣሊያን ሀገራችን ላይ ለአምስት ዓመት ያክል በቆየበት ሰዓት ላይ ከአዲስ አበባ እስከ ጣምባበር ዋሻን ጭምር ይህንን መንገድ የሰራው ጣልያኖች ናቸው፣ ፋሽስቶች ናቸው። በዚህ ሰዓት ግን የአማራ ህዝብ አብሯቸው አልነበረም። ዛሬም በልማት ስም በኮሪደር ስም፣ በሌሎች በማብለጭለጭ ህዝብን የሚደልል መስሎት አብይ አህመድ ከዚህ ከነጮች የቆረዘውን ነው እየሰራ ያለው። ይህም የአማራን ህዝብ በእንደዚህ አይነት በማብለጭለጭ እንደማይደልሉት ያቁታል። የዛሬ አመት አካባቢ እንግዲህ በላይ ልዩ ያስደመመ ስትራቴጂካል የሆነ የትግል እንትን ያሳይንበት ሰዓት ነው ሰልፍን በሰልፍ መንግስትን የሚያወግዝ ሰልፍ ሸዋ ላይ በብቸኛ ደረጃ የአማራን ህዝብ በአደባባይ እየጨፈጨፈ ያለው ስርዓትን ያወገዝበት መከላከያ ሀብትና ንብረታችንን ዘርፎናል፣ ይመልስልን። እንዲሁ ከአማራ ክልል ጠቅልሎ መከላከያ ይውጣልን፣ የዘረፈንን ሀብት ንብረት ይመልስልን በሚል ሸዋ ላይ ከፍተኛ የሆነ ሰልፎች ተደርገዋል። ሰልፍን በሰልፍ ማምከን ተችሏል። የዛሬ ዓመት ማለት ነው። እንዲሁ ከተሞች ላይም ጭምር ደግሞ ያለው ህዝባችን በፍጹም አምጾ አንድም ሰው ያልመጣበት ነው። ዛሬ እንኳን በትንሹም ቢሆን ትንሽ ሀገራዊ ስሜትን የምቀስቅሰው ሊሳካላቸው የቻለው ባጃጆችን መኪኖችን አሰልፈው ትንሽ እንቅስቃሴ አድርገዋል። የዛሬ ዓመት ግን በፍጹም አንድም ሰው ያላገኙበት ከህዝባችንም ጋራም ደግሞ ያላቸውን መኳረፍ በግልጹ ያሳዩበት ሰዓት ነበረ ሸዋ ላይ በአስደማሚ መልኩ ሰልፍን በሰልፍ አምክነ ህዝባችን አምክኖ ማለት ነው። ከተማዎች ላይም ደግሞ እንዳይደረጉ ሰፊ ስራ ሰርተንኛ ሙሉ ለሙሉ ሸዋ ላይ በፍጹም የድጋፍ ሰልፉ ያልተደረገበት እንቅስቃሴን እናስታውሳለን። የዛሬውም እንደዛው ነው። በተለየ ከሌሎች ኦሮሚያ ክልል እና ሌሎች አንዳንድ ቦታዎች ላይ ሰፋፊ ከተሞች ላይ እንደሚያደርጉት አይነት ሰልፎች በፍጹም አማራ ላይ የለም። እንደዚህ ትንንሽ ካድሬዎች ስለማይጠፉ ያንን ሴረሞኒ ለማድረግ አይፍጨረጨሩ ማለት አይቻልም። አርበኛ አዱናይ ከጣና ቴሌቪዥን ጋር ያደረገው ሙሉ ቃለ ምልልስ በጣና ቴሌቪዥን ሁለተኛው ቻናላችን ጣና ደይሊ እንድትከታተሉ እንጋብዛለን። ለታላቁ የድል ቀን ጠብቁን። አርበኛ ደረጀም የአማራ ህዝብ የሉና ትግል ወደ ላቀ ምዕራፍ እየተሸጋገረ ሲሆን በወታደራዊ ሜዳው የተገኘውን ድል በፖለቲካውና በዲፕሎማሲውም ለመድገም ፋኖ ዝግጁ መሆኑን አስታውቋል። የሁለቱ አደረጃጀቶችም ወደ አንድነት ለመምጣት ሰፊው ውይይትና ከፍተኛ መግባባት ላይ መድረሳቸውን ገልጸዋል። የአማራ ፋኖ ህዝባዊ ድርጅት ተቀዳሚ ምክትል ሊቀመንበርና የጎንደር ጠቅላይ ግዛት ህዝብ ዋና አዛዥ ታላቁ አርበኛ ደረጀ በላይ የአማራን ህዝብ ክብርና አሸናፊነቱን ለማጎናጸፍ ከመቼውም ጊዜ በላይ ፋኖ አቅሙን አሳድጓል ለታላቁ ድልም ጠብቁን ሲል ተናግሯል የአማራን ህዝብ ፋኖ መሪ የሉና ትግል ፈተና ሆነውበት የቆዩት ዘራፊ ቡድኖችና የአደረጃጀት ልዩነቶች መሆናቸውን ያስታወሰው ታላቁ አርበኛ አማራ ሲሸነፍ አያምርበትም፣ ለአማራ ህዝብ ሽንፈትና መዋረድ አይገባውም። እኛ ልጆቹ ሁሉን ነገራችንን ጥለን ጫካ የገባ ነው ወገናችን የሚገባውንና የለመደውን ክብሩን ለማጎናጸፍ ነው። ለዚህ የድል ጉዞ እንቅፋት እየሆኑ ለወገናችንም ለትግላችንም ፈተና የሆነብንን ችግሮች በሂደት እየቀረፍን እንገኛለን ብሏል። አማራን ህዝብ የደህንነትና የክብር ዋስትናው የሆነውን ፋኖን ስሙን ለማጠልሸትና ትግሉንም ሌላ ስም ለማሰጠት የሚንቀሳቀስ ዘራፊና አጋች ቡድን በቀጠናው መሰማራቱን በተደጋጋሚ መዘግባችን ይታወሳል። በቅርቡም በዚሁ ጎንደር ቀጠና ዳባትና ድባር ቆገር አውራጃዎች፣ ሊቦ ከምከምና እብናት ቀጠናዎች ከዘንዘለማ ቀበሌ እስከ አለም ሳጋና ኮና ጊዮርጊስ ባለው ደቡብ ጎንደር ዞን ቀጠና እንዲሁም ባርኖ ጋርኖና ሚካኤል ደብር የተባሉ አካባቢዎች ከፍተኛ ዝርፊያ እየተፈጸመ መሆኑን በተከታታይ መዘገባችን ይታወሳል። የኢትዮጵያ ቀይ መስቀል ማህበር የአማራ ክልል ቅርንጫፍ ጽፈት ቤት ሰራተኞች ለሰብአዊ ድጋፍ አገልግሎት ወደ ጎንደር ጠቅላይ ግዛት ለመሄድ ተሳቀውብኛል ሲል መግለጹ አይዘነጋም። ማህበሩ ይህንን መግለጫ ከማውጣቱ ሁለት ሳምንታት ቀደም ብሎ የኢትዮጵያ ቀይ መስቀል ማህበር ባልደረባ በዚሁ ጎንደር ጠቅላይ ግዛት ሰሜን ጎንደር ዞን በታጣቂዎች መገደሉ ይታወሳል። በዚህ ደረጃ አካባቢውን በክፉ የሚያስጠሩ ህገወጥነትን ቋሚ ምግባራቸው ያደረጉ ኃይሎች መንቀሳቀሳቸው በህዝብ ዘንድ ቅሬታ መፍጠሩን በተደጋጋሚ ዘግበናል። አሁንም የህዝብ አስተያየት እየቀረበበት የሚገኝ ጉዳይ ሆኗል። ለዚህ የህዝብ ቅሬታ ምላሽ የሰጠው ታላቁ አርበኛ ደረጀ በላይ ሌባና ዘራፊን በተቻለን መጠን ተከታትለን በመያዝ ብዙ የርምት እርምጃ መውሰድ ችለናል። አሁንም እየወሰድን ነው። ወደፊት ደግሞ የፋኖ አንድነት እውን ሲሆን ዘራፊና ወንበዴው የሚጸዳ ይሆናል። አንድ እንዳንሆን እስካሁን ፈተና የሆነብንም እንደዚህ አይነቱ ጸረ አማራ የሆነው ኃይል ነው። ምክንያቱም አንድነቱ ከተፈጠረ ለሌባ መፈ ተናፈኛ ስለማይኖረው ነው ሲል ተናግሯል። አንድ ከሆናችሁ ማሸነፋችን ቅርብ ነው። ህዝብ፣ የአማራ ፋኖ እያካሄደ ያለውና በወታደራዊ ሜዳው ድል የተጎናጸፈበት ትግል ሙሉ እንዲሆን እናንተ አንዱ ናችሁ። ኑ። ያንን ካደረጋችሁ አማራ ማሸነፉ የሚጠበቅ ነው ሲሉ በህዝባዊ ውይይቱ የተገኙ አስተያየት ሰጪዎች ተናገሩ። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ እዝ ስምንተኛ በላይ ዘለቀ ክፍለ ጦር የተለያዩ ብርጌዶች ከመደበኛ ውጊያ በተጓዳኝ ነጻ ባወጧቸው ቀበሌዎች ከሚያስተዳድሩት ህዝብ ጋር ውይይት ማድረጋቸውን ቀጥለዋል። በውይይቱ ላይ የተገኙ ተሰብሳቢ ች ፋኖ የአማራ ህዝብ መከታ መሆኑን በሁለት ዓመት ትግል አሳይታችኋል። ይህን ውጤታማነታችሁን በማየታችንም በሙሉ ልባችን እየደገፍናችሁ መሆኑን ታውቃላችሁ ብለዋል። አስተያየት ሰጪዎች አክለውም ለማሸነፍ የሚቀራችሁ አንድ ነገር ብቻ ነው። እሱም እንደ አማራ አንድ መሆን ይጠበቅባችኋል። አንድ ከሆናችሁ አሸናፊነታችሁ በእጃችሁ ነው ሲሉ ለልጆቻቸው ምክራቸውንና አስተያየታቸውን ሰጥተዋል። ከሚያስተዳድሩት ህዝብ ጋር ውይይት ያደረጉት የስምንተኛ በላይ ዘለቀ ክፍለ ጦር አባል ብርጌዶች አባ ኮስትር ብርጌድ ከነማይ ወረዳ አዲስ ዓለም ቀበሌና ደብረገነት ጉተራ ቀበሌ ህዝብ ጋር ደባይ ጮቄ ብርጌድ ከደባይ ጥላት ግን ወረዳ በአበይ ቀበሌ ህዝብ ጋርና ወደብ ኢየሱስ ቀበሌ ህዝብ ጋር ነው የተወያዩት። የአማራ ፋኖ ብሔራዊ ኃይል አፄ ቴዎድሮስ እዝ ስምንተኛ በላይ ዘለቀ ክፍለ ጦር ብርጌዶች ከህዝብ ጋር ባደርጓቸው ውይይቶች ከህዝብ የተነሱ አስተያየቶችን በግብአትነት እንደሚወስዷቸው፣ ለአማራ ህዝብ አሸናፊነትን ፋኖ የሚሰስተው ነፍስ እንደሌለ፣ ህዝብን በዝርፊ ያስመረሩ ኃይሎችን የማጽዳት ተልኳቸውን አጠናክረው እንደሚያስፈጽሙና የአካባቢው ማህበረሰብም ራሱን በራሱ እንዲያስተዳድር የአስተዳደር መዋቅር ለመዘርጋት ተስማምተዋል። ቀደም ሲል የተቋቋሙ ፋኖ መሪ ህዝብ አስተዳደሮች ያሉበትን ሁኔታም ግምገማ ተደርጎባቸዋል። በውጤቱም ህዝብ ፋኖ በተከለው የአስተዳደር መዋቅር ደስተኛ መሆናቸውን ተሰብሳቢዎች ተናግረዋል። መረጃውን ያደረሰን የአፄ ቴዎድሮስ እዝ ስምንተኛ በላይ ዘለቀ ክፍለ ጦር ቃል አቀባይ ክፍል ነው። ሶማሌዎቹን ያፈሳቸው ማን ነው በአዲስ አበባ በተለምዶ ቦሌ ሚካኤል ተብሎ በሚጠራው ሰፈር የሚኖሩ የሶማሌ ክልል ተወላጆች ዛሬን ጨምሮ ለተከታታይ ሶስት ቀናት ብርቱ አፈሳ ተፈጽሞባቸዋል የሶማሌ ክልል ተወላጆች አፈሳ ከተፈጸመባቸው በኋላ የተወሰኑት ዳጎስ ያለ ገንዘብ ከፍለው ሲለቀቁ ቀሪዎቹ ደግሞ የት እንደታሰሩ እንኳን ሳይታወቅ ተሰውረዋል የሶማሌ ብሔረሰብ ተወላጆች ለአፈሳ የተዳረጉበት ምክንያት ከትናንት በስቲያ በኦሮሚያና ሶማሌ ክልል አዋሳኝ በሆኑት የሐረርጌ አውራጃዎች ላይ የተፈጠረውን የእርስ ስጦርነት ጦርነት ተከትሎ ነው ሲሉ የመረጃ ምንጮቻችን ይናገራሉ። ሁለቱ ተጎራባች ክልሎች በተለያየ ጊዜ አንድ የከፍ ሌላ ጊዜ ደግሞ ቀዝቀዝ ያለ ግጭት መግባታቸው የተለመደ ቢሆንም በዚህ ደረጃ የአንደኛውን ብሔር ተወላጅ በኢትዮጵያ ዋና ከተማ ድረስ ተከታትሎ ማሳደድና ማሰር ግን አዲስ ክስተት መሆኑን ጉዳዩን የተከታተለ ሁሉ ይናገሩታል። የጉዳዩ አጀማመር ቆየት ያለ ቢሆንም በ2017 ዓ ም ናዝሬት ላይ የተካሄደው የብልጽግናው ምክክር ኮሚሽን ላይ የተነሱ ነጥቦች የጉዳዩን ጅማሮ እውን እንዲሆን በር ከፍቷል ይላሉ የፖለቲካ ተንታኞች። በወቅቱ የኦሮሚያ ክልል መንግስት ለምክክር ኮሚሽኑ በአጀንዳነት ካስያ ባዘጋጃቸው ነጥቦች መካከል የግዛት ማስፋፋት ይገኝበታል። የአገሪቱ ጦር ኃይሎች ዋና አዛዥ አባል የሆነበት የኦሮሞ ብልጽግና ፓርቲ አሳኳለሁ ብሎ ለያዘው የግዛት ማስፋፋት ካቀረባቸው ቀጠናዎች መካከል ከአማራ ክልል ወሎንና አዲስ አበባ ልውሰድ ብሎ ሲነሳ ከሶማሌ ክልል ደግሞ ድሬድዋን ሞያሌንና የሁለቱም የሁለቱ ሀረርጌ ዞን ሙሉ ቀበሌዎችን የሚያካትት ነበር። ይህን የእሁድ ብልጽግና ውሳኔ ተከትለው የፕሮፌሰር መራራ ጉዲና ንብረት የሚባለው ኦፌኮ፣ የአቶ ዳውድ ኢብሳ ኦነግ የ አቶ ቀጀላ መርዳሳ ኦነግና የጃልመሮ ኦነግ እንዲሁም ሌሎች ኦነግ ወለድ የብሔሩ ፓርቲዎች ልዩ ግብዣ አዘጋጅተው የኦሮሞ ብልጽግና መሪዎችን በኤልሌ ሆቴል የምስጋናና የግብዣ ፕሮግራም ማዘጋጀታቸው ይታወቃል። እነዚህ ሁለት ክስተቶች የማንቂያ ደወል የሆናቸው የሶማሌ ብልጽግናዎች በበኩላቸው ውሃ ሲወስድ እያሳሳቀ ነው፣ ጅብ እስኪነክስ ያነክሳል እና የመሳሰሉትን አባባሎች በሶማሌኛ ተርጉመው እየተነጋገሩ በቀጥታ የክልሉን ግዛት ከወረራ ወደ መከላከል ዘመቻ ገቡ። በዚህ ስሌት መሠረትም የክልሉን ዞኖችና ወረዳዎች እንደገና ሲያደራጁ ሁዲድ እነዚህን ባትጋሩኝ ብሎ አስቀድሞ በጦር ያጠራቸውን ግዛቶች የሞስጦፌ መንግስት በሶማሌነታቸው እንዲጸኑ አደረገም። ይህን ተከትሎ በቦረና ጠቅላይ ግዛት ግጭት ተቀስቅሶ ከ20 በላይ ሰዎች ተገደሉ። ያንን የሶማሌ ክልል ውሳኔ ተከትሎ ከሁዲድ ጋር በወንበር ብቻ የሚጣሉ ሶስቱ ኦነጎች፣ ኦፌኮና ሌሎች የብሔረሰቡ ፖለቲከኞች ከአቶ ሽመልስ መንግስት ጎን ቆመው የሶማሌ ብልጽግናን ይወርዱበት ጀመር የ የኢትዮጵያ አምባሳደር ተደርገው የተሾሙትና ቀደም ሲልም በደርግ ዘመን አብዮታዊ ሰራዊት እስከ ህዋቱ አብዮታዊ ዲሞክራሲ ብሎም እስከ ብልጽግናው ድረስ አገራቸውንም ራሳቸውንም በውትድርና ያገለገሉት ጄኔራል ባጫ ደበሌም የሶማሌ ክልልን ውሳኔ ይቃወማለሁ ብለው በኤምባሲው ገጽ በኩል ተቃውሟቸውን ገለጹ። ከጫካው እስከ ዲፕሎማሲው የተዘረጋው የኦሮሞ ፖለቲከኞች በሶማሌ ክልል ላይ ተናበውና ተቀናጅተው መነሳት የጅጅጋውን መንግስት በእጅጉ አስጨነቀው። በዚህ ውጥረት ላይ በነበሩበት ወ ነበር አቶ ሙስጦፌ መሐመድ አዲስ አበባ መጥተው ስካይላይት ሆቴል ላይ ከመርካቶ እስከ ቦሌ ሚካኤል ድረስ የሚገኙትን የብሔሩን ተወላጆች ሰብስበው ስለ ክልላችን እጣ ፈንታ እንምከር ሲሉ የተነሱት። ለወትሮ ከስካይላይት ሆቴል ይልቅ ሀያት ሪጀንሲን የወዱትና ያዘወትሩት የነበሩት አቶ ሙስጦፌ በዚያ ስብሰባ ላይ ስካይላይት ሆቴልን የመረጡበት ምክንያትም በመንግስታዊ የፋይናንስ ስርዓት ጉዳይ ጋር በተያዘ ምክንያት ሳይሆን በአራት ኪሎ መንግስት ልዩ ትዕዛዝ እንደሆነ ለጣና ቴሌቪዥን የደረሰው መረጃ ያመለክታል። በተለይም በተለይም በአቶ ሙስጦፌ መሐመድ የሚወደደው ሀያት ሪጀንሲ ከአቶ ሽመልስ አብዲሳ ቤተ መንግስት ጎረቤት መሆኑ የሶማሌዎች በአያት ሆቴል መሰብሰብ ምቾት ያልተሰማቸው ኦህዲዶች ለሊቀመንበራቸው ባቀረቡት ጥያቄ መሰረት አስቀድሞ ተይዞ የነበረው የስብሰባ አዳራሽ ተቀይሮ ወደ ቦሌዮ ስካይላይት ሆቴል እንዲቀየር ተደረገም። በዚህ ውሳኔ ደስተኛ ያልነበሩት የቀድሞ አክቲቪስትና የአሁኑ የክልል ፕሬዚዳንት ሙስጦፌ እስቲ ሁና አይነት ቁዘማ ላይ ሆነው የጠሩት ስብሰባ ከመግቢያው ጀምሮ በተደራጁ ረባሾች ስብሰባው እንዲታወቅ ተደርጎ ነበር። ሆኖም ረባሾቹ የተጠኑና በጥንቃቄ የተመረጡ ስለነበሩ በአንድ የስልክ ጥሪ ረብሻቸውን አቁመው ወደ ኢዮቤልዩ ቤተ መንግስት የሚወስደውን መንገድ ይዘው ተፈተለኩ። የረብሻው ዓላማ ስብሰባው ማቋረጥ ወይም ማወቅ ሳይሆን ሙስጦፌ በቁጥጥራችን ስርነ ምንም አታመጣም አትፍጨርጨር አይነት የፊውዳል ፖለቲካ ቅኝት ያላት አሽከር አሸብር የንጉስ ልምጭ ነበረች። አክቲቪስቱም ይዋዝ አልነበሩምና ጉዳዩ ስለገባቸው ለሰበሰቧቸው የብሔራቸው ልጆች ክልላችንን ከየትኛው አቅጣጫ የሚነሳበትን ጥቃት ለመመከት ሁላችንም ተባባሪ እንሁን በዚህ ዘመን አንድ ካልሆን ፈተናው ከባድ ነው ሲሉ መልእክት አስተላለፉ። በተለይም በሁሉም አቅጣጫ ጥቃት ሊከፈትብን ይችላል የምትለው ሀረግ ኦህዴዶችን ጨምሮ ሁሉንም የአባገዳ ልጆች ያስቆጣች ነበረች። አንዳንዶች እንዲያውም እንኳንኛ ዋቃም ተቆጥቷል ሲሉ ጉዳዩን ከፍ ያደርጉታል። በዚህ መልኩ የሁለቱ ብሔረሰብ ፖለቲከኞች ገመዱን እየሳቡና እያካረሩ ከተጓዙ በኋላ ባሳለፍ ነው አርብ ማለዳ ጀምሮ የኦሮሚያ ልዩ ኃይል በሶስት አቅጣጫ ወደ ሶማሌ ክልል ተጠጋ። ቅዳሜ ማለዳ ደግሞ ተኩስ ተከፈተ። በንስር አይን ክልላችሁን ጠብቆ የተባሉት በረኞቹ የዋቢ ሸበሌ ልጆች የወሰዱት ያጸፋ ምላሽ እንደ ግመል ያዘገመ ሳይሆን እንደ ኮብራ ፈጣን ተናዳፊነትን የተላበሰ ነበር። ዛሬን ጨምሮ ለተከታታይ ሶስት ቀናት የተደረገው የሁለቱ ክልሎች ጦርነት በርካታ የልዩ ኃይል አባላትን ለሞትና ለከባድ ጉዳት የዳረገ ሲሆን፣ ንጹሐንም ቢሆኑ የጦርነቱ ሰለባ ሆነዋል። የበረሃው ባለ ውለታ የሚባሉት ግመሎቹም ቢሆኑ የዲሽቃን ቀልሃ ተቀብለው መቋቋም አልቻሉምና የጦርነቱ ሌሎች ሰለባዎች ሆነዋል። ከዚህ በከፋ መልኩ ሐረርጌ ላይ የተተኮሰው ዲሽቃ አዲስ አበባ ቦሌ ሚካኤል ላይ ውጤቱ ታይቷል። ጉዳይ ወዲህ ነው። የብልጽግናው መንግስት ከኤርትራው መንግስት ጋር ለጦርነት ሲዘጋጅ በአዲስ አበባ የሚገኙ የኤርትራ ዜጎችን አፍሶ ሰወረ። የተወሰኑትን ለብርጌድና ሐማዶ እና ለቀይ ባህር አፋር ታጣቂ ቡድን አባል እንዲሆኑ አስገድዶ ወደ ማሰልጠኛ ሲያስገባ ቀሪዎቹን ዳጎስ ያለ ገንዘብ ተቀበለ፣ ከስር ፈታቸው። በርካቶች ግን ተሰውረዋል። ይህ የአፈሳ ወንጀል ቀደም ሲል ህወሓትና ብልጽግና ሲጣሉም የትግራይ ተወላጆችን አሳዱ ማሰር የተፈጸመ ሲሆን አሁንም በአማራ ሕዝብ ላይ የተከፈተውን የዘር ማጥፋት ጦርነት ተከትሎ የአማራ ተወላጆችን አዲስ አበባ ላይ እያሳደዱ ማሰር የስርዓቱ ዋና የቤት ሥራ ከሆነ ሁለት ዓመታት ተቆጥሯል። ከላይ የተጠቀሱ ሶስቱ አጋጣሚዎች የተፈጠሩት የፌዴራል ስልጣንን የያዘው ብልጽግና የጠላት የቤተሰቦች ናቸው ብሎ ስላሰበ ነው። ኤርትራውያንን ትግሬዎችንና አማራዎችን ያፈሰው ያሳደደው ያሰረው ሰሞኑን በሶማሌ ብሄር ተወላጆች ላይ የተፈጸመው ወንጀል ግን ችግሩ የተፈጠረው በሁለቱ ክልሎች ሆኖ እያለ ሶማሌዎች እንዲሳደዱና እንዲታፈሱ ያደረገው ማን ነው ለሚለው ጥያቄ አጭር መልስ የሚሰጡት የደህንነት ምንጫችን ናቸው። ሶማሌዎችን እያሳደደ ያፈሳቸው የኦሮሚያ ክልል መንግስትና የፌዴራል መንግስቱ በቅንጅት ነው ሲሉ የደህንነቱ ምንጭ ይናገራሉ። የደህንነቱ ምንጫችን አክለውም የድርጊት እኮ አሁን ብቻ የተፈጸመ አይደለም። ከዚህ በፊትም በተመሳሳይ የኦሮሚያ ልዩ ኃይልና የክልሉ ደህንነት አባላት በአዲስ አበባ የበላይነትን ያዙ ቆይተዋል። የፌዴራል ፖሊስም ሆነ እኛ የብሔራዊ ደህንነት አባላት በተዘዋዋሪነት የእነሱ ታዛዦች ሆነናል በማለት ገልጸዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የመስከረም 6 ቀን 2018 ዓ ም የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ ዜናችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።